እንግሊዝ ፕሪምየር ሊግ የተደረጉ መርሃ ግብሮች አርሰናል እና ማንቸስተር ዩናይትድ ውጤት ቀንቷቸዋል አርሰናል በሜዳው ያከናወነው ወሳኝ ሶስት ነጥብን ይዞ የወጣበት መርሃ ግብር ሆኗል ዛሬ በተደረገው የእንግሊዝ ፕሪምየር ሊግ መርሃ ግብር አርሰናል ከዌስትሃም ጋር ያደረገውን ጨዋታ ሁለት ለባዶ በሆነ ውጤት ያሸነፈበት መርሃ ግብር ሆኗል ይህም ማለት ለሚካኤል አርቴታ ቡድን እጅግ በጣም አስፈላጊ ከነበሩ ወሳኝ ሶስት ነጥቦችን ማሳካት ግዴታ ከነበሩባቸው ጨዋታዎች መካከል አንዱ ነው። ምክንያት ደግሞ የሚሆነው የእንግሊዝ ፕሪምየር ሊግን መምራት የሚያስችለውን የደረጃ ስንጠረዥ ይዞ እንዲቆይም ጭምር ከሚያስችሉ መርሃ ግብሮች መካከል አንዱ ይሆናል ማለት ነው። ደግሞ ካለፉት ጨዋታዎች መነሻ የአርሰናልና የዌስታም ዩናይትድ መርሃ ግብሮች ምናልባት በአርሰናል የበላይነት እየተጠናቀቁ አይደለም። ምንም እንኳን አርሰናል ካለፉት አርባ በሚጠጉ ጨዋታዎች በአራቱ ብቻ ሽንፈትን ያስተናገደ ቡድን መሆን ቢችልም ግን በኤምሬት ካደረጋቸው የቅርብ መርሃ ግብሮች በሁለቱ የሚኬል አርቴታ ቡድን ሽንፈትን ሲያስተናግድ ደግሞ እያስተዋልን እንገኛለን። ስጋቶች ነበሩ፤ የሚኬል አርቴታ ቡድን ምናልባት ምናልባት ከዌስት ሃም ጋር የሚያደርገው መርሃ ግብር ነጥብ ሊጥል ይችላል የሚሉ ስጋቶች ነበሩ። ያ ሊሆን አልቻለም። የሚኬል አርቴታ ቡድን በጨዋታው ላይ ብዙ ሰዓቱን ጨዋታውን ዶሚኔት አድርጎ መውጣት ችሏል። አስፈላጊውን ደግሞ ሶስት ነጥብ አሳክቶ በእንግሊዝ ፕሪሚየር ሊግ 16 ነጥቦችን አሳክቶ እንግሊዝ ፕሪሚየር ሊግ አናት ላይ እንዲቀመጥ አስችሎታል ማለት ነው። ይሄ ደግሞ አንድ ለዋንጫ ፉክክር ለሚያደርግ ቡድን በዛ ውስጥ አለ ለሚባል ቡድን በጣም አስፈላጊ ከሆኑ ወሳኝ መርሃ ግብሮች መካከል በቀዳሚነት የሚነሳ ነበር። ሚኬል አርቴታ ሰርፕራይዝ አድርገውን ነበር ጨዋታውን ያስጀመሩ። ለምሳሌ ከሰርፕራይዞቻቸው መካከል አንዱ ከረጅም ጊዜ በኋላ በአንድ ስድስት ቁጥር ብቻ የተጫወቱበት ማርቲን ዙቤሜንዲን ከጨዋታ ውጭ በማድረግ በተጠባባቂ ቦታ ላይ በማስቀመጥ ዴክላን ራይስን ወደ ጨዋታው ላይ ያመጡበት የስምንት ቁጥር የአስር ቁጥር ተጫዋቾቻቸውን ዙቤ ማን ነው ማርቲን ኦዴጋርድን እና ኤቨርች ኤዚን በጨዋታው ላይ ያሰለፉበት ከዛ ባለፈ ደግሞ እንደተለመደው የቪክተር ኦኬሬዥን በቋሚነት ያሰለፉበት ሊያንድሮ ትሮሳርድን በቋሚነት ያመጡበት መንገድ ዛሬ ያስተዋልናቸው ከዛሬ ጨዋታዎች መካከል የሚጠቀስ እና ቡካዮሳካን እንዲሁ ደግሞ በቋሚነት ያስጀመሩበት ነበረ። በእርግጥ ለቡካዮሳካ አዲስ ታሪክ ያስመዘገበበት ጨዋታ ነበር። በሚኬል አርቴታ ስር በርከት ያሉ ጨዋታዎችን ከአከናወን ጨዋታዎች መካከል አንዱ 251ኛ ጨዋታውን ያከናወነበት በ100 ጎሎች ላይ ተሳትፎ ማድረግ የቻለ 200 የእንግሊሽ ፕሪሚየር ሊግ መርሃ ግብሩን ደግሞ ካከናወነባቸው ጨዋታዎች መካከል አንዱ አሰልጣኝ ሚካኤል አርቴታ አርሰናልን እየመሩ ሶስት መቶኛ ጨዋታቸውን ያከናወኑበት እለት ነበር። በዚህ ምክንያት አርሰናል ይሄኛው ጨዋታ ወይም ይሄኛው ነጥብ እጅግ እጅግ በጣም አስፈላጊ ከነበሩ መርሃ ግብሮች መካከል በቀዳሚነት የሚጠቀስ ነው። ምክንያት የእንግሊዝ ፕሪሜር ሊግን ለመምራት የሚያስችለውን ወሳኙን ሶስት ነጥብ የሚያሳካበትን እድል መጥቀስ የምንችለው፣ አብዛኞቹ አርሰናል ደጋፊዎች በዚህ ጨዋታ ላይ ዴክላን ራይስ የጨዋታው ማን ኦፍ ዘ ማች ነው ይላሉ። ነገር ግን ጨዋታውን ፍጹም መቀየር የቻሉ ተጫዋች ደግሞ ማርቲን ዙበሜንዲ ነበር። አርሰናል በሁለት ስድስት ቁጥሮች መጫወት በጀመረበት ቅጽበት በተለይ በተለይ ደግሞ አድቫንስ ሆኖ እንዲጫወት በተለይ ዲክላን ሬይሰን ወደ ላይኛው የሜዳ ክፍል ላይ ከፍ ብሎ መጫወት እንዲችል ትልቁን አስተዋጽኦ ያበረክተው ተጫዋች ነበር። በዚህ ምክንያት አርሰናል የተሻለ ማጥቃት እንዲኖረው የተሻለ የተጋጣሚ ሳጥን ውስጥ መገኘት እንዲችል ያስቻለውን ተጫዋች ወደ ሜዳው ያስገባበት ቅጽበት ነበር። ለዚህ ግን ምናልባት እኔ አሳዛኝ ነገሮችን ተመልክተናል። ለምሳሌ በጨዋታው ላይ አስገዳጅ ቅያሬ አሰልጣኝ ሚኬል አርቴታ እንዲያደርጉ ተገደው ነበር። ማርቲን ኦዴጋርድ በጣም ፐርፌክት ነበር ተቀይሮ እስከሚወጣ ድረስ በጣም ግልጽ የሚባሉ የግብ ዕድሎችን በመፍጠር ላይ ተሳትፎ ሲያደርግ አስተውለነው ነበር። ነገር ግን ፎርስድ ሰብስቲቱሽን እንዲሆን ምክንያት ከሆነ በኋላ የሚኬል አርቴታ ቡድን ማርቲን ዙቢመንዲን በማስገባት ሙሉ ናቸው አራት ሁለት ሶስት አንድ የጨዋታን ቅርጽ እንዲዚ ያደረጉበት መንገድና በጨዋታው ላይ በተደጋጋሚ ማርቲን ኦዴጋርድ ሊያደርገው የነበረውን የሳጥን ውስጥ መገኘትን በኤቤርቺ ኤዜ አማካኝነት ለማግኘት ጥረቶችን ሲያደርጉ ያስተዋልንበትን ቅጽበት ነበር በሜዳ ውስጥ እንድናይ የሆነው። በዚህ ምክንያት በጨዋታው ላይ እንዳስተዋላችሁት በተለይ የማርቲን ዙበሜንዲ መግባት አርሰናልን ፍጹም የተለየ ቡድን እንዲያደርገው አስችሎታል። ስልሳ ደቂቃዎችን ነው በሜዳ ውስጥ ቆይታ ማድረግ የቻለው በአስራ አንድ ዲፌንሲቭ ኮንትሪቢሽኖች ላይ በመከላከል ሂደት ላይ ተሳትፎ አድርጓል። ሰማሊያ ኳሶችን ነክቷል። አምስቱ በተጋጣሚ ሳጥን ውስጥ ያቀበላቸው ኳሶች ነበሩ። በጣም በጣም ድንቅ የነበረ ተጫዋች ነው። ሶስት ኳሶችን ክሊር አድርገዋል። በሶስት የሪከቨሪ ኳሶች ላይ ተሳትፏል። አንድ ኳስ በጭንቅላቱ ክሊር ሲያደርግ አስተውልናል። ያን እንዲሁም ግልጽ ለጎልነት በጣም ቅርብን ከነበሩ ኳሶች መካከል አንዱ እንደነበር ታስታውሳላችሁ። እና የሚኬላ ቴታ ቡድን ያለ ማርቲን ዙቢመንዲ ምናልባት መተንፈስ የሚችል ቡድን የመሆን እድሉ እጅግ በጣም ሰፊ ይመስለኛል። በሚቀጥሉት ጊዜያቶች ቡድኑ በጣም መረጋጋት የሚታይበት ይህንን ተጫዋች ወደ ሜዳ ማስገባት ሲችሉ ነው። ቡድኑ በጣም ማጥቃት የሚችለው ሚዛኑን ጠብቆ ማጥቃት የሚችለው ይህንን ተጫዋች ከተከላካዮች ፊት ለፊት ማቆየት ሲችል ነው ቡድኑ በተለይም የፊት መስመር ተጫዋቾቹ በተሻለ ወደ ላይኛው የሜዳ ክፍል ተጠግተው መጫወት የሚችሉት ይህንን ተጫዋች ሜዳ ውስጥ ይዞ መቆየት ሲችል መሆኑን በደንብ መረዳት የምንችል ይመስለኛል። ለዚህም ነው ዴክለን ራይስ ጎሉን ሲያስቆጥር ይህ ተጫዋች ወደ ሜዳ ከገባ በኋላ በተሻለ መልኩ የላይኛው የሜዳ ክፍል ላይ ለመገኘት ብዙ ጥረቶችን ያደርግ ስለነበር ነው። እና አርሰናል ያለ ዙቤ ሜንዲ ብዙ ተሳትፎ ማድረግ የሚችል ብዙ ሊወራለት የሚችል ቡድን ነው ብዬ በግል አላምንም። ምንም እንኳን የተመራ ቡድን ነው ኦፍኮርስ፣ አርሰናል በጣም ብዙ አማራጮች አሉት፣ ግን ዙቤሜ እንዲህ አርሰናልን በተሻለ መልኩ ተጋጣሚዎችን ኮንትሮል አድርጎ ተጋጣሚዎችን በጨዋታ ላይ በልጦ ማሸነፍ እንዲችል ትልቁን ሚና መጫወት የሚችለው ተጫዋች መሆኑን በዛሬው መርሃ ግብር ላይ ያስተዋልነው ተጫዋች ነበር ማለት እንችላለን። ማርቲን ኦዴጋርድን በተመለከተ በግሌ በጣም አሳዝኖኛል። በጣም በጣም ፍጹም ይሄ ጉዳት ታሪክ ከማይገባቸው ጨዋቾች መካከል አንዱ ይመስለኛል። ያ በፕሪሚየር ሊጉ ትችቶችን እያስተናገደ የሚገኝ ተጫዋች ነው። ነገር ግን ከእነዚህ ትችቶች ጋር በተመሳሳይ ደግሞ የሚነሱ ጥያቄዎች አሉ። ወደ ጥሩ ብቃቱ እየመጣ የሚገኝበት ወቅት ነው። አርሰናል በቻምፒዮንስ ሊግ ከኦሎምፒያኮስ ጋር በነበረው ጨዋታ ለማርቲን ኦዴጋርድ ያጨበጨቡ እጆች እጅግ በጣም ብዙዎች ናቸው። ማርቲን ኦዴጋርድ በዚህ ጨዋታ ላይ ደግሞ በመጠኑም ቢሆን በተሻለ መልኩ ራሱን ለማሳየት የሚያስችለው በጣም ትልቁ ትልቁ መርሃ ገበሬ መሆን እድሉ በጣም ሰፊ ነበር። ከዛ ምርጥ ከሚባለው ሞመንተሙ ነበር። ተጫዋቹን ውጭ ማድረግ የሚችልን እንቅስቃሴ የተመለከተ ነው። አናውቅም። ኢንተርናሽናል ብሬክ በቀጣይ ያለ ግን አርሰናልስ እንዴት ባለ መልኩ ይህንን ተጫዋች አቶ ለሚቀጥሉት ጊዜያቶች መቆየት ይችላል? አርሰናል ምንም ጥያቄ የለው፣ ይህንን ተጫዋች በማጣቱ ሊጠቀማቸው የሚችላቸው ተጫዋቾች አሉ። ራሱ አዲስ ፈራሜ በርቼዚ፣ ኑዋኔሪ እዛ ቦታ ላይ መጠቀም ይችላል። ኢቨን ኢፍ ማርቲን ሊያንድሮ ትሮሳርን እዛ ቦታ ላይ መጠቀም የሚያስችል ኳሊቲ ያለው እንደ ቡድን ነገር ግን የማርቲን ኦዴጋርድ መጎዳት ለአርሰናልም ሆነ ለእግር ኳስ ተመልካቾች ፍጹም ደስ የማይል ዜና ይመስለኛል። እናም ለምን ያህል ጊዜ ጉዳት ከሜዳ እንደሚርቅ በቀጣይ የምናደርሳችሁ ነው የሚሆነው። ነገር ግን የማርቲን ኦዴጋርድ በጨዋታው ላይ ተጎድቶ መውጣት ምናልባት ለአርሰናል ደጋፊዎች ምቾት ከማይሰጡ ጉዳዮች መካከል አንዱ እንደነበር የተመለከትንበት ነው። ቡካዮሳካ ሰባተኛው የአርሰናል ወጣቱ ተጫዋች ሆኗል እንግዲህ በእንግሊዝ ፕሪምየር ሊግ በመቶ ጎሎች ላይ ተሳትፎ ማድረግ የቻለ እንግዲህ በ24 ዓመት ከ29 ቀናት ይህንን ታሪክ መጋራት የቻለ ተጫዋች ሆኗል። በእንግሊሽ ፕሪሚየር ሊግ ሰባተኛው በታሪክ በእድሜ ትንሹ ተጫዋች ሆኗል። ከዚህ ቀደም ሮሜሉ ሉካኩ ፌብርዋሪ 2017 ላይ በ23 ዓመቱ ከ267 ቀናት ነበር መቶ ጎሎች ላይ ተሳትፎ ማድረጉን የተመለከት ነው። በጣም ጥሩ የእግር ኳስ ኬሪየርን ማሳለፍ የቻለው ተጫዋች። ከዛ በኋላ ግን ቡካዮ ሳካ ከአንድ አይነት ቁጥሮችን ማስመዝገብ የቻለ ተጫዋች ሆኖ እየተመለከትነው እንገኛለን። የሚኬል አርቴታ ቡድን ሁለት አይነት ቅርጾች ነበሩት። ለምሳሌ ማርቲን ዙቤመንዲ እስከሚገባ ድረስ ቡድኑ በተሻለ መልኩ ኳስ ለመቆጣጠር ጥረት ያደርጋል፣ ነገር ግን ተጋጣሚን በመጫንና ግልጽ የሆኑ የግብድሎችን በመፍጠር ረገድ በጣም ደካማ የነበረበትን ቅጽበት ያስተዋል ነው ነበር። ይልቁኑ እሱ ከገባ በኋላ ቡድኑ የተጋጣሚ ሳጥን ውስጥ የመገኘት እድሉ በጣም በኮንቨርዥን ሬት አሊያም በነጻም ጭምር ከተመለከት ነው በጣም ከፍ ያለ ይበልጥ ደግሞ ሳጥኖች ውስጥ የመገኘት እድሉን በተሻለ መልኩ ያስተዋልንበትን ቅጽበት ሲፈጥር ያየነውን አርሰናል እንድናይ ምክንያት የነበረው የተጫዋች ወደ ሜዳ ከገባ በኋላ ነው። ግን አርሰናልን ስትመለከቱ ምንድን ነው አእምሯችሁ ላይ የሚመጣው? አርሰናል 16 የሚጠጉ ተጫዋቾቹ በጎል ላይ በቀጥታ ተሳትፎ ማድረግ የቻሉበትን ሲዝን እያስመለከተን ይገኛል። በርካታ ተከላካዮች ለምሳሌ ሁለተኛው ጎል ሲቀጠር ሲቆጠር ጁሪያን ቲምበር ነበር በዚህ ጎል ላይ በቀጥታ ተሳትፎ ማድረግ የቻለው እሱ ላይ በተሰራ የፍጹም ቅጣት ምት ነበር አርሰናል ጎል ያስቆጠረው። በዚህ ጨዋታ ላይ ደግሞ በስምንት አጋጣሚዎች የአንድ ለአንድ ግንኙነቶችን አሸንፏል፣ ስድስት ታክሎችን በበላይነት ተወጥቷል ከዌስትሃም ጋር በነበረ ጨዋታ ይሄ ከየትኛውም ተጫዋች በላይ ያደርገዋል። በተለይ ከአርሰናል ተጫዋቾች በላይ እና የአርሰናል የተከላካይ ስፍራ ተጫዋቾች ጎሎች ላይ ያላቸው ፓርቲሲፔሽን በጣም በጣም የሚያስገርም መሆኑን አሁንም ያስቀጠሉበትን አጋጣሚ እያስተዋልን እንገኛለን ማለት ነው። የሚካኤል አርቴታ ቡድን በጣም የተለየውን መርሃ ግብሩን እያከናወነ ነው የሚገኘው። ዛሬ ቡካዮ ሳካ በነበረው ከዌስታም ጋር በነበረው ጨዋታ በተጋጣሚ ሳጥኑ ስድስት ኳሶችን ነክቷል። አምስት ኤሪያል ዱዋሎችን አሸንፈዋል። አራት ሙከራዎችን አድርጓል። አራት ክሮሶች ነበሩት። አንድ የፍጹም ቅጣት የምትጎል ነበረው። አንድ ላሁን መሆን የጠበቀ ሙከራ አድርጓል። ሁለት ቻንስ ክሬት ማድረግ የቻለበትንም ጭምር ቁጥር አስመዝግቧል እና ቀደም ሲል እንዳልኳቸው ከ26 በኋላ በአርሰናል ቤት ውስጥ ሌላ አዳዲስ ታሪኮችን እያስመዘገቡ ከሚገኙ የቡድኑ ቁልፍ ተጫዋቾች መካከል አንዱ ሆኖ ያስተዋል ነው ነበር እና የእንግሊዝ ፕሪሚየር ሊግን መምራት ጀምሯል። የሚካኤል አርቴታ ቡድን አሁን ብዙ ጥያቄ የሚነሳበት ቡድን ነው ብዬ አላስበም። በግሌ እያንዳንዱ ዲፓርትመንት ላይ ቡድኑ በጣም የተሟላ ብዙ ነገር ያለው ይመስላል። ሁለት ተካታይ ጨዋታዎችን ክሊንሽት ይዞ ወጥተዋል። በኦሎምፒያኮስ ጨዋታ ከኒውካስል ጋር ጎል ተቆጥሮበት ነበር፣ ግን ከዚያ በኋላ ሌላ ጨዋታ ላይ ጎል አስቆጥሮ ጎል ሳይቆጠርበት መውጣት የቻለበትን መርሃ ግብር አስመዝግቦ ነው መውጣት የቻለው። አሁን በነፃነት የሚኬል አርቴታ ቡድን የእንግሊሽ ፕሪሚየር ሊግን በተሻለ መልኩ በደረጃ ሰንጠረዡ ላይ መቆየት የሚያስችል ቡድን እየገነቡ መቆየት የሚያስችላቸውን እድል እየፈጠሩ ነው የሚገኙት። ሪካርዶ ካላፊዮሪ ዛሬ አብዛኛውን ጊዜ ከመከላከል ባለፈ በማጥቃት ላይ ተሳትፎ ሲያደርግ የነበረ ተጫዋች ነበር። እንዲያውም በጣም ቆንጆ የምታምር ጎል የመሆን እድል የነበራትና ነገር ግን ጎል ከመሆን የአሪዮላ አስደናቂ ብቃት ስታክሎ ጎል እንዳይሆን የነበረ እንኳ ሲያወጣበት አስተዋለን እንጂ ሪካርዶ ካላፊዮሪ በጣም ፐርፌክት ነበር። በተለይ አርሰናል በባክፎርድ ጀምሯል። ኦፍ ኮርስ ግን ከኳስ በሚይዝበት ሰዓት ላይ ቡኑ ኢንቨርት እያደረገ ሪካርዶ ካላፊዮሪ ማርቲን ዙቢሜንዲ እስከሚገባ ድረስ ከዲክላን ራይስ ጋር ተጣምሮ የተመለከተ ተጫዋች እሱ ነበር። ኢቨን ዲክላን ራይስ ወደ ሜዳ ማርቲን ዙቢሜንዲ ወደ ሜዳ ከገባ በኋላ ዲክላን ራይስ ወደላይ በአብዛኛው ወደ ማጥቃቱ ተሳትፎ እያደረገ በነበረበት ቅጽበት ላይ ከማርቲን ዙቤ ሜንዲ ጋር በጥምረት እያስተዋልናቸው የነበሩት ተጫዋች ሪካርዶ ካላፊዮሪን። በተመሳሳይ ከማርቲን ዙቤ ሜንዲ ጋር በሜዳ ውስጥ ያየናቸው ጊዜያቶች በጣም ሰፋ ያሉ ቆይታዎችን የተመለከትንባቸው ነበሩ። ዛሬ በአርሰናል ቤት ውስጥ በጣም ጥሩ ጊዜ ያላሳለፈው ተጫዋች ቪክተር ኦኬሬጅ ነው። ምንም ጥያቄ የሌለው ተጫዋች በሜዳ ውስጥ ረጅሙን ሰዓት ያሳለፈው ተጫዋች እርሱ ነው። ነገር ግን ሁለት ሙከራዎችን ብቻ ነበር ያደረገው 0 ነጥብ 6 ኤክስጂ ነበረው 0.34 ብቻ ኤክስጂ የነበረው ተጫዋች ኢላማውን የጠበቀ ሙከራ በማድረግ ከዛ ባለፈ በመከላከሉም ሆነ በማጥቃቱ ብዙ ጥሩ አልነበረም። 28 ኳሶችን ነክቷል። በተጋጣሚ ሳጥን ውስጥ የነካቸው ኳሶች ስምንት ናቸው። ከዛ ውስጥ ኢላማቸውን የጠበቁ ሙከራዎችን ብላችሁ ስትሉ ብዙም ፈልጋችሁ ማግኘት አትችሉ። ፈርስቶቹ በጣም በጣም ደካማ ነበሩ፣ በጣም ደካማ ነበሩ። እንዲያውም የአርሰናል ደጋፊዎች ቪክተር ኦኬ ሬዥም መተክቸት ከነበረባቸው በዛሬው መርሃ ግብር ላይ አሳለፈው ጊዜ ፍጹም ደስም ያሰኝ ነበር። እና ለአርሰናል ዛሬ ከተደረገው የእንግሊዝ ፕሪሚየር ሊግ መርሃ ግብር ዌስትሃም ላይ በብዙ ስታስቲክሶች የበላይነት ነበረው። በኳስ ቁጥጥር 68 በመቶ ነበር። በሙከራዎች አርሰናል ፍጹም የበላይነት ነበረው። ሀያ አንድ ሙከራዎችን ኢላማቸውን በጠበቁ ሙከራዎች ቢግ ቻንስ ክሬት በማድረግ የተጋጣሚ ሳጥን ላይ ረጅሙን ጊዜ በማጥፋት ይሄኛው ቡድን ፍጹም የተሻለ ነበር። ቅድም እንዳነሳ ነው ደግሞ በቡድኑ በኩል ዴክላን ራይስ፣ ጁሪያን ቲምበር፣ ቡካዮ ሳካ፣ ዙቢሜንዲ ያሉ ተጫዋቾች የጨዋታው ኮከብ የነበሩ ተጫዋቾች ናቸው። በዛሬው በተመለከት ነው የሜዳ ላይ እንቅስቃሴ አርሰናል አሁን ባለበት ሁኔታ በአስተማማኝ ሁኔታ በእንግሊዝ ፕሪሚየር ሊግ ካለፉት ሰባት ጨዋታዎቹ በአምስቱ አሸንፎ በአንድ አቻ ወጥቶ በአንድ ጨዋታ ብቻ ተሸንፎ አስራ አራት ጎሎችን አስቆጥሮ ሶስት ጎል ብቻ ተቆጥሮበት በንጹህ 16 ነጥብና እና በንጹህ 11 ጎሎች እንግሊሽ ፕሪሚየር ሊግን ከአናት ሆኖ መምራት የሚያስችለውን ወሳኝ ነጥብ በሜዳው ኤምሬትስ ባደረገው መርሃ ግብር ይዞ ወጥቷል። ቡካዮ ሳካ ቀደም ሲል እንዳለው በ200ኛ ጨዋታው 55 ጎሎችን አስቆጥሮ 45 ለግብ የሚሆኑ ኳሶችን አመቻችቶ ያቀብሏል። 100 ጎሎች ላይ ማለት ነው። ይሄኛው ኳስ ተሳትፎን እንዲያደርግ ያስቻለው እና ሚኬል አርቴታ በጣም ከሚደሰቱባቸው ምሽቶች መካከል እና አስፈላጊ የሚባለን ሶስት ነጥብ በጣም በተሳካ ሁኔታ ካሳኩባቸው መርሃግብሮች መካከል በቀዳሚነት የሚነሳን ሶስት ነጥብ ያሳኩበትን ጨዋታ ከሜዳቸው ውጭ አሳክተው ወጥተዋል ማለት